ከአንደበትህ በሚወጡ ቃላቶች ብቻ ለምትወዳት ልጅ ለምትወድ ልጅ ፍቅረኛዬ ብለህም ለጠራት ሴት ምን ያህል ኢሞሽናሊ ማቹርድ እንደሆነ ምን ያህል እንደምትፈልጋት ፍቅር ምን ያህል እውነት እንደሆነ ምን ያህል በራሱ እንደሚተማመን ሰው በቀላሉ ወይም ባጭሩ ትገልጽላታለህ። አንተ ስለራስህ የምትሰጣት ኢንፎርሜሽኖች ሊሆኑ ይችላሉ። ምናልባት ደግሞ ደግሞ ጀነራሊ ካንደበት በሚወጡ ቃላቶች ብቻ ነው የምልህ ማረጋገጫ ሰርቲፋይድ የሆነ በቃ እርግጠኝነት ስሜት ተሰምቷል፣ በኮምፈርት ከአንተ ጋር እንድትኖር ታደርጋታለህ። በተቃራዩ ደግሞ አ እሱ ማለት እንዲህ ነው፣ ወይም ከናንተ የሚወጣው ነገር አንተ እንደምታስበው ወይም አንተ ኢንቴንሽን ሆን ብለህ ላይሆን ይችላል የምታደርገው። እኛ ጋር ግን ሲደርስ የሚተረጎምበት መንገድ እንዲሰማን የሚያደርገው ስሜት፣ አንተን የምናይበት፣ አንተን የምንረዳበት ለአንተ የሚሰማንን ስሜት ደግሞ ሊያጣምመው ይችላል። ለዛ ነው እኔ እህታችሁ ለኛ መናገር የሌለባችሁ ወይም ለእኛ መስጠት የሌለባችሁን ኢንፎርሜሽኖች በዛሬ ቪዲዮ ላይ የመናገራችሁ። ዮቴስ ፈልጋታለሁ ካልክ የማስበውን ወይም በጣም ማጣት የምትፈሩትን አሁን ክብርህን ማጣት ካልፈለግ ወዳታለሁ ማድረግላትን ወይም እንድትወደኝ ኢንቨስት የማደርገውን ነገር እውነት ቫሊድ እንዲደረግ ፈልጋለሁ የምትል ከሆነ እሷ ዘንድ ቦታ ፈልጋለሁ፣ በደንብ ዋጋዬ እንዲገባ ትፈልጋለሁ ካልክ ከአንደበት እነዚህን ነገሮች አውጥተህ እሷ ጆሮ ውስጥ እንዳይገቡ መጠንቀቅ መቻል አለበት። በእርግጠኝነት ነው የምነግርህ። እነዚህን ማለት ወይም ስለራሴ እነዚህን ኢንፎርሜሽኖች መስጠት ካቆምክና ካላልካ፣ ሴት ልጅ ሁሌም አይምሮ ውስጥ ያለችዋ ሳይሆን ወይም በማህበረሰቡ የተነገረን ሳይሆን ቴስት አደርገዋል ብላ የማታስበውን የፍቅርን ህይወትና ምታስበውን ህልብን እንድትኖር ማድረግ ትችላለች። ስለዚህ ለሴት ልጅ መንገር ከሌሉብህ ውስጥ ነው በዛሬ ቪዲዮ ላይ የምነግርህ ብትጠይቅ ራሱ ጠይቃኝ ነው ብለህ ራሱ ብታስብ፣ የውድዬ ጭቅጭቃኝ ነው፣ ይህንን እንድል እኮ አስገድዳይ ነው፣ ሪያክት የምታደርግበት መንገድ ነው የሚሉ ሰዎች አይሰሩም። ምክንያቱም እንዳልኩ ምን ያሳ ምን ያሳያል ኢሞሽናሊ ኢንተለጀንስ እንዳለው ኢሞሽናሊ ማቾርድ እንዳለው ብቻ ነው እንድታስብ የሚያደርጋት። ስለዚህ ወይ ከዛ ቦታ መራቅ፣ አክቹሊ እዚያም ላይደርሱ ይችላሉ። ጀስት ቀለል አድርጋ ሊሆን ይችላል። አንተ የምትላቸው ብቻ ግን ማነሳቸው፣ እነዚህ እንዳትላት ወይም ስለራስህ እንዳትነግራት። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሀውስ። እዚህ ቻናል ላይ ስለኛ ሴቶች ልክ እንደዛሬው እነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ አድርጉ። የደወሉ ምልክቷንም አብራችሁ ተጫኑ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ አንድ ሰከንድ በመውሰድ ላይክ እናደርጋለን። አብራችሁም ቆዩ። አንደኛው ስለ ራስ ወይም ለሷ ስላለ ስሜትና ለራስም ስላለ ስሜት ለሴት ልጅ መነገር የሌለበት ነገሮች እንዳሉ ማወቅ መቻል አለብህ። በትንሹ ራሴን እኔ አልወድም፣ ለራሴ ያለኝ ፍቅር ብዙም አይደለም፣ የመኖር የመደሰት ጉጉት እንደሌለክ ለሴት ልጅ አይነገርም። አንዳንዴ ሁሌ ሁላችንም የሆነ ሰዓት ዲፕሬሽን ውስጥ እንገባለን፣ የሆነ ሰዓት ከራሳችን ጋር እንጣላለን። ነገር ግን ኔጋቲቭ ነገሮች በምንወዳቸው ሰዎች እንዲያከብሩን በምንፈልጋቸው ሰዎች ዘንድ ራሴን አልወድም አንስቶ እንዲያዝኑልን ብለን በፍጹም በስተት ራሱ ስለራስን ኔጋቲቭ ነገር መናገር። ሌላኛው ደግሞ አንቺን ባጣ ከአንቺ ጋር ሳሎን ስቀር ስለሚሰማኝ ስሜት ማሰብ አትችም፣ ያላንቺ ባዶ ነኝ፣ ያላንቺ ጎዶሎ ነኝ። አንዳንዶቻችሁ የፉገራ ነው የሚመስለው። አንዳንዶቻችሁ ደግሞ ከልባችሁ፣ ከልብህም ሆነ የፉገራ ብለው እነዚህን ቃላቶች ስትጠቀም በባሌ የሚሆን በቦሌ እሷ ስለ አንተ የሚሰማት ስሜት የወረደ ነው የሚሆነው። አንተ ዘንድ ያላት ቦታ ብቻ ሳይሆን ለአንተ የምትሰጠውን ቦታ ምንም ግድ የምታጣለት የሚሆን ነገር ነው የሚሆነው። ስለ ራሳችን ለሰዎች የምንሰጣቸው ኢንፎርሜሽን ስለኛ እንዲያስቡት የሚያደርጉት ለእኛ ሊሰጡት የፈለጉትን እንዲሰጡት የሚያደርጉትን እያንዳንዱን ነገር ሼፕ የሚያሳዝ አቅም አለው። ለሴት ልጅ ስለ ራሴ የምሰጣት ኢንፎርሜሽን ላይ መጠንቀቅ ካልቻል፣ ስለስሜት ሊሆን ይችላል ብያለ እሷን ስለምታይበት ስለሷ የሚሰማህን ስሜት እሷ ባትኖርም ስለሚሰማህ ስሜት ለአንቺ ያለኝን ስሜት መናገር በጣም ነው የምፈራው። ያን ያህል በራስ እንደማትተማመን ስሜትን እንኳን የመናገር አቅም እንደሌለ ግን አስበው። መናገር የማልችለው እኮ በጣም ስለማፈቅርሽ ነው ብለህ ኦልሬዲ ነግረሃታል። ግልጽና ቀጥተኛ ነገር ነግረሃት አብራክ እንድትሆን ወይ እድል መክፈት፣ አብራህም ከሆነች በቃ ቀጥታ ሰላማዊ ህይወት በራስ ምትባት ኖርም ያን ያህል ባያዝ እንደማያደርግ ማወቅ ነው መቻል ያለባት። ስለ ራስህ በምትነግራት ወይም በምትሰጣት ኢንፎርሜሽን ላይ ለአንድ ሴት ልጅ በጣም ጠንቃቃ መሆን መቻል አለብህ። እንድታከብር ነው የምትፈልገው። ራስን በጣም እንደምትወድና እንደምታከብር ነው መንገር ያለብህ። እንደዚህ እኮ እንድትወድህ እንድታፈቅር መናገር ሰው በራስ እንደምትተማመን ራስን በጣም የምትወድና ሰዎች ህይወት ውስጥ የሚመጡት ፈልጋቸው እንጂ ያን ያህል የነሱ ፍቅር አስፈልጎ ወይም በስሜት እነሱ ላይ ጥገኛ እንዳልሆንክ መናገር የሚችሉልህን ቃላቶች ነው እንጂ መጠቀም ያለብን፣ አንቺ ከሌለሽ ጎድን ነኝ አንቺ ባትኖሪ ምንሆን ነበረ ያለ አንቺ ከሆነ እንደዚህ ነኝ እንደዛ ነኝ ከአንቺ በፊት እንዲነበር እንደዚህ አይነት ቃላቶችን ቢሆን እንኳን ሪያሊቲ ቢሆንም፣ ራሳችንን ወደ ላይ ከፍ የማድረግ ባህሪ ሴቶች ብቻ አይደለም እናንተም ላይ ይታያል። መናገር ላለብን መስጠት ያለብንና ስለ ራሳችን ማሳወቅ ያለብን ነገር ላይ በጣም ጠንቃቃ መቻል አለብን። ስለተሰማህ ብቻ ታዝንልኛለችን ብለህ ስላመንክ አሊያም እውነታው ይሄ ነው ብለህም ስላሰብክ አሁን የጠቀስኳቸውን አይነት ስሜቶችን እባክህ ለሴት ልጅ አትንገር፣ ወይም ኢንፎርሜሽን አትስጥ። አይሰራም በዛ መንገድ። ሁለተኛም ስለሌላ ሴቶች መጥፎ ነገር ማውራት ኔጋቲቭ ነገር መናገር አንተ አንደኛ ነገር፣ ከዚህ በፊት የነበረ ግንኙነት ላይ ያልፈታኸው ችግር እንዳለ ለሴት ልጅ ታረጋግጥላታለህ። ሁለተኛው ደግሞ ኢንሴክዩር እንደሆንክ በቃ ምንም አይነት የእንትን እንደት ነው በሆኑ ሴቶች ምክንያት የሆነ ነገር ከመደረግ የተነሳ ሁሌም የደህንነት ስሜት የማይሰማ ወይ ሴት ልጅ ትጎዳኛለች፣ አሊያም ደግሞ ለሴት ልጅ እንዲህ ባደርግላት እኔ መልሼ ታጠቃኛለች የሚል ሀሳብ እንዳለ ነው የሚያስበው። እሷን ብትንከባከባት፣ ብትወዳት፣ ብታፈቃት ፌክ እንደሆነ ነው የምታስበው። ነገ ያ ብሬው ከሌለ ሰለኔ የሚለው ተመሳሳይ ነገር ነው እያለች እንድታስብ ታደርጋታለህ እንጂ እሷን እንደ ንግሥት አይተህ ሌሎቹን ዝቅ እንዳደረግ ወይም የአንተን አመለካከት አላውቅም፣ ግን ለእሷ የምትሰጣትም የምታደርገውም ነገር በፍቅሯ ስለወደድካት ተገደ ነው እንጂ አንድ ሰው በሰውነቱ ወይም ሰው ልጅ ራሱን ስለወደደ ራሱን ስላከበረ ራሱን ስለሚንከባከብ ከሌላ ወይም ከተቃራኒ ፆታ ፍቅረኛ እስከሆነች ድረስ ሼር የሚያደርገው ነገር እንደሆነ ወይም ኖርማሌ ፍቅር ህይወት እንደዚህ መሄድ አለበት ብለ ስለተሰጠ የምትሰጠው ስለሚገባት አንተም ስለሚገባ የምትቀበለው ነገር እንዳልሆነ እንድታምንና እንድታስብ ወዲያው ነው የምታደርጋት እንጂ ራሷን ከፍ አድርጋ ሌሎቹ ዝቅ አድርጋ አብራት ልክህን ብትልቅ ራሱ አምነህ እንዳትቀበላት ዲብ ዳውን፣ እሷ በየለቱ የምታስበው ማናት? እንደዚህ እንዲያስብ ያደረገችው ለምንድን? እንደዚህ ስለሴት ልጅ የሚናገረው ነገም፣ እኮ ከኔ ቢጣላ ተመሳሳይ ነገር ነው የሚያደርገው። እኔ እና እሱ የምንጣላው በሌላ ነገር ቢሆን እኔን በጣም ጥፋተኛ ያደረገኛል፣ ወይም ማኒፕሌት ያደረገኛል። ይሄ ሰውዬ ናርሲሲስት ነው ብላ እንድታምን ታደርጋታለህ። ሴቶች ከሴቶች ጋር ያልተግባባህበት ከዚህ በፊት ከፍቅረኛ ወይም ጓደኛህም የሆነ ሴት ስትበድለህ አይተ ሊሆን ይችላል። ግን ያ ነገር አንተ ህይወት ላይ ሀፐን እንዳደረገ ወይም ሀፕን ቢያደርግ ራሱ ከአንተ ህይወት ጋር ወይም ቀጥሎ ከሚመጣው ህይወት ጋር አይገናኝም። ሁሌም የሆነ ጠባሳ ሊኖርብን ይችላል። ያንን አድሬስ ማድረግ የሰዎች ህይወት ላይ ሀፕን ያደረገው ደግሞ እኛ ላይ ያደርጋል ማለት አይደለም። ጀነራላይዝድ ማድረግ እኔም የሆነችም ሴት አንድ አይነት ማድረግ መፍረድ፣ ይሄ የፍቅር ህይወትን እንዳልኩ ክብርህን ቫሊው ሊሰጡ የሚፈልጉ ሰዎችን እንዲርቁ የሚያደርግ ነገር ነው። ከቻልክ ሁላችንንም ከምትል እች ልጅ በዚህ ምክንያት እንደዚህ እንደዚህ የሆነ በቃ አላል ያንን ቢሆን እኮ በራሰ ጻፈን እኔ ለብቻ የሆነ ነገር አይደለም። የሆነ ተሰርቻለሁ ተምሬበታለሁ ሙፎን አርግ ያለው መዳን ያለበት ራሱ ህመምም ጠባሳም እንጂ እዛው አፍነ ራስን እየጎዳ መቆየት የለበትም። ስለዚህ ስለሌላ ሴት ኔጋቲቭ ነገር ኦር በጣም ጥላቻን የተመለከተውም ሴቶች እንዲያይገባቸው ሴቶች እንዲናፍቱ የሚሉ ነገሮችን ለምትወዳ ሴት ወይም ፍቅረኛ የብለለጠራ ሴት አይነገርም ወይም አይባልም። ራስን ነው መልሶ የሚጎዳው እንጂ እሷን እንደምታስበው ወይም አንተ አስበህ የነገርካትን ነገር አላማህን አያሳካልህ። ሶስተኛ ሴት ልጅ ተናዳ ሊሆን ይችላል። ሴት ልጅ ከልቧ እየተጨቃጨቀች ሊሆን ይችላል። ወይም ሪያክት ስታደርግ ይህንን መንገድ የምትመልስበትን መንገድ በጣም ጠንቃቃ መሆን አለበት። ከምትናገራቸው ወይም መናገር ከሌለበት ቃላቶች ውስጥ በጣም ኦቨር ሪያክት ያደርግሽ ነው፣ እያካበድሽ ነው፣ ለምንድነው እንደዚህ የምትሆኚው? አይነት ነገር ምን አገባሽ እነዚህን ቃላቶች በተደጋጋሚ የምትጠቀም ከሆነ እጅግ በጣም የምታፈቅርን ትልቅ ቦታም ክብርም ያላትን ላንተ መልካም የምትመኝልህን ሴት ታጣለ ማለት ነው። የምትፈልገውን ዝምታ ኦር ይህንን አሁን የምታሳይህን ሪያክሽን፣ ጭቅጭቅ ብላችሁ የምጠሩትን ዋቴቨር ንዴቷን በሙሉ ከአንድ ሴት ልጅ የምታገኘው ወይም እንደ ፓኬጅ የሚኖረው ከአንተ ጋር በእርግጠኝነት ነው የምነግርህ፣ ንጹሕ ቀጥተኛና ሰላማዊ በጣም ፖዘቲቭ የሆነ የፍቅር ስሜት ሲኖራት ብቻ ነው። ካለብልዚያ በህልብን በህልብን አልኩ ስለ አንተ ተጨንቃ ስለ ውሎክ ተጨንቃ ስለምታደርጋቸው ነገሮች ተጨንቃ ሪያክት ልታደርግ ስሜታዊ ልትሆን ኦቨር ሪያክት ልታደርግ በአንተ አማርኛ ሳወራልህ ቀርቶ ማነክ ምንም ግዳይ አይሰጣትም። ወዲያ አብራክ ሆነ እራሱ ወዲያው ዝምታ መምረጥ፣ አንተ ውፍ፣ በቃ አሁን ሰልችቶ አትታኛለች። ውይ አሁን ሰላም ሆኗል፣ በቃ ተረጋግታለች፣ ሂድ፣ እራሱ ተመችቷል። ኖ ኖ፣ ለአንተ ያላትም ፍቅር እየቀበረች ነው አብረናችሁ ሆነን ነው ደግሞ የሚያበቃው ለእናንተ ያለን ቦታ ፍቅር ስሜት። አብረናችሁ ሆነን ከረጅም ጊዜ በኋላ ደን ሰልችቶ የሆነ ቀን በቃ ምንም ፊል እያደረገች እንዳለሆነ ሲጋ ምንድን ነው ምናምን ስትላት ታቻው አዲዮስ ሄጃለሁ። አትለወጥም፣ አይነታው አይለወጥም፣ አትለወጥም፣ መቼም አትለወጥም ብላ ይሄን ሄደች ትላላ። ኖ ኖ፣ እንደዛ አይደለም። እየጣረች እንድታስተካክል በምትነግር በምታደርጋቸው ለአንተ ባላት ስሜት ውስጥ የምታሳይህን ሪያክሽኖች የምትከላከልበት መንገድ ገሎባት ነው እየመታ እየቀጠቀጠ ክብርህን ታጣለህ። የሆነ ቀን መጥፎ ንግግር መናገር ጀመረች። ከዚህ በፊት ሰምተህ ማታቀውን አይነት ቃላት ጠብ ማድረግ ትጀምራለች። በራስህ መንገድ ነው በራስህ ከራስህ አንደ በቴ በሚወጡ ለራስህ ብላ ስትናገር አታካብጂ፣ በጣም ኦቨር ሪያክት አደረግሽ፣ ምንድን ነው እንደዚህ ስሜታዊ መሆን ምንድን ነው እንደዚህ መናገር ምናምን በሚሉ ቃላቶች ምክንያት የምትወድህን ሴት ታጣለህ። ስለዚህ ሴት ልጅ ንዴቷ፣ ሪያክሽኗ፣ ጩኸቷ፣ ጭቅጭቋ በሙሉ በጣም ሰላማዊና ጥልቅ የሆነ የፍቅር ስሜት ውስጥ ስትሆን ብቻ የምትሰጥ ልዩ ስጦታ ነው። አራተኛ ለሴት ልጅ ማለት የሌለብ ነገር ወይም ለምትወዳት ሴት አሊያም እንድትወድ ለምትፈልግ ሴት ከእሷ በፊት ከእሷ የተሻለ ሴቶች ጠብሰ እንደምታውቅ፣ ከእሷ የተሻሉ ሴቶችን እንደምታውቅ፣ ብዙ ሴቶች እንደሚፈልጉ መናገር ወይም ማሳወቅ እውነት ቢሆንም አብዛኛዎቻችሁ የምትሉት እነዚህን ለጉራ እንደሆነ ወይም እኛን ኢምፕሬስ ለማድረግ እንደሆነ ቢኖ እኮ ሴት ልጅ በጣም ፍቅር ውስጥ ወድቃ ወይም አንተን አንተን ብቻ የሆነ አይነ ስውር ፍቅር ሲይዛ ትንሽ ልትቀናት ትችላለች። ግን ያ ቅናት የሚገርም ማንነት ነው የሚወልደው። አንተ ድሮም የእንትናን እንደዚህ ነህ ከእንትና ጋር አሁን በዛሬ ደግሞ እያወዳደርካት ነው። ሁሌም ውድድር ውስጥ እንደሆነች ስለምታስብ እስካሁን እሷ ጋ ነው ያለው ከኔ ጋር ሙሉ በሙሉ ቢሆን ምንም ስሟ የማይጠራም ብላ ታስባለች። ምክንያቱም እኛ አንዴ አብረናችሁ ከሆነን አንድ ሴት አብራ ከሆና ስለ ቅሷ የምታብራ ከሆነ እዛ ናት ሴም ሄር እንደዛ ነው ስለ አንተ መታስበው። በቃ እሷ ጋ ነው ያለው ልቡ ማለት ነው። ዝም ብዬ ነው አብር ያለት ብላ እንድታምን ታደርጋለች። ሁሌም ከእናትም ከህትም ካገኘው ሴት ጋር ትናንት መስ ያለሽ አላደል ሜንሽን የምታደርጋት በሆነ ሰው ደበለ ከሆን የራሷ ማንነት እንደሌለ ከእሷ የወደድከው በእሷ የተሸነፍክበት ነገር እንደሌለ እንድታምን ታደርጋት አለ። ሊኖር ይችላል ብዙ ክሶች። ከብዙ ሴቶች ጋር ተኝተ ሊሆን፣ ብዙ ሴቶች ሊወዱ ይችላሉ። ምንድን ነው ጥቅሙ? ምንድነው ጥቅሙን? አሁን እሷ ማወቋ፣ ለእሷ መንገሯ የምታስበውን አይነት ቦታ፣ ክብር፣ ፍቅር እሱ በብዙዎች ይወደዳል ምናምን፣ እንትናም ትፈልገዋለች ከእንትናም ጋር እኮ ነበረ ምናምን፣ ይሄ ሌሎች ሲያወሩ ምናልባት ትንሽ ይሆናል ምናምን ሊያስብላት ይችላል። ግን ፍቅር ደግሞ በአንድ አይነት ስሜት ውስጥ አይዘልቅም። እየበሰለ እየዋለ እያደረሰ እሱ እኮ ይሄንን የማብሰሉን ፍቅራችሁን አብራክ መቆየት መሰለ እሱ እኮ እሷን ነው የሚወደው፣ ከእሷ ጋር ያለውን ነገር እኮ ነው የሚወደው። እሱ አሁን ምን ያለው ከሌሎች ጋር እኔም ከነሱ ጋር ቢደምረኝስ በጊዜ ብርቀው ነው የሚሻለኝ፣ አይ ሰው አይሆንም ይህ ሰው እያለች የደህንነት ስሜት እያጣች ትሄዳለች። እኛ ካልኩሌሽናችን ብዙ ስለሆነ አይገቡኝም፣ ውስብስብ ናችሁ የምትሉት ራሳችሁ በምታደርጉት ነገር እያወሳሰባችሁ ነው። ከነሱ ውስጥ ደግሞ አንዱ ይሄ ማወዳደር ነው። ስለዚህ የምትወዳትን ሴት ወይም እንድትወድ የምትፈልግን ሴት በዚህ መንገድ ወይም ይህንን በመንገድ አይሰራም። አምስተኛው ይሄ አይ ዶንት ኬር አያገባኝም ወይም እሺ በቃ የሚሉ ቃላቶችን ለምትወዳት ሴት እንደተ እኔ ምን አገባኝ ታዲያ እኔ ምን አገናኘኝ፣ ስለ ራሷም ሊሆን ይችላል ስለ አንተም በምታወራባትን ሴት አንኢምፖርታንት የሆነች አይነት ስሜት ምንም ጠቃሚ እንዳልሆነች ቦታ እንዳልሰጣት ይሄ የምንፈልገው ልዩንም ብለን እንድናስብ እንፈልግ የለ ከአንድ ወንድ ጋር ስንሆን፣ ያንን ፓርት ካልሰጣት፣ ደግሞ ያንን ስሜት እንዲሰማት ካላደረካት፣ ለጊዜው ለአንተ ያላት ስሜት አስሮ ሊያስቀማጣት ይችላል። ትንሽ የደሞችን ትንሽ እንኳን የሚያሳያት ካለ ለደቂቃ አታስብም፣ ለደቂቃ አንተን ትቶ ለመሄድ። ምክንያቱም በቂ ሪዝን እሷ ጋር እንዳለ ታስባለች። ሳታስበው ፑሽ ታረጋታለህ ማለት ነው። ብዙ ነገር ትፈራላችሁ። አሁን ለምሳሌ ከምትፈሩት ውስጥ አንደኛው በቃ ይህች ጭቅጭቅ፣ እቺን አሁን ካልኳት እዚህ ላይ ሀሳብ ከሰጧት ትቀጥላለች፣ ታረዝመዋለች፣ ወደዚህ እንጣላለን፣ እንጨቃጨቃለን ብለህ ሊሆን ይችላል። ምን አገባን ባክሽ ታ ይህንን ለፊት ምን ያስጨነቀሽ ብለህ ግን መስማት ቁም ነገር እንደሆነ ባሰበች ሶልቭ መደረግ ሲኖርበት ኃላፊነት እንዳለበት አንደርስታንድ እንዳደረግካት ነው ማሳየት ያለብህ። ሀሳቧን ሊሆን ይችላል፣ ድርጊቶቿን ሊሆን ይችላል፣ የሆነ ነገርም ሲፈጠር ሊሆን ይችላል። ይሄ በምን አገባኝና ምን አስጨነቀሽ በሚሉ ቃላቶች አትለፍ። ወይም እንደዚህ አይባልም ለሴት ልጅ ሁሌም እኛ አትሊስት ነገር እንደምንኖር የሚነግረን እኔ እና አንቺ እኛ እንዴት አድርገን እንፍታው ምን አሰብሽ ምና የሚለንን ነው ቦታ እንደሰጠ የምናስበው ቦታ ቅድሚያ እንደሰጠንም የሚያሳምናል። ቅድሚያ ምንድንሰጠው የሚያደርገን ልዩ እንደሆነ እንዲሰማ የምናደርገው እንደ ንጉሳችን ወይም ንጉሳችን ብቻ አይደለም በቃ ማን ከማንም ጋር የማናወዳድረውን ወንድ ህይወታችን ውስጥ እንዳለን እንድናስብ የሚያደርገን። አንተ ለማምለጫ አንተ በቃ ከዚህ አሁን ይሄ ነገር ይረዝማል ምናም ብላንተ ኢንቴንሽናሊ ሰላም በቃ ያቺን ፓርት ማምለጥ ሊሆን ይችላል። እኮ አንተ ጠልታሃት ምናምን እኮ ላይሆን ይችላል። በጣም የምትፈልጋት ሊሆን ይችላል። የምታሳይበት ወይም ስሜትን የምትገልጽበት መንገድ ግን አስበልጠዋል። ስለዚህ ይሄ በምን አገባኝ፣ ምን አስጨነቀሽ፣ ተይው በቃ ምናም ብለህ አትለፋት፣ አትሊስት። አስተያየት መስጠት ወይም ብዙ መናገር ማትችል አይነት ሰው እንኳን ካለው ጆሮ መስጠት፣ አንደርስታንድ ማድረግ፣ ኦኬ ብለህ በሀሳቧ መስጠት፣ መስማማት ሀሳብ አስተያየታችሁ ትልቅ ቦታ የምንሰጠው ቁም ነገር የምንሰጠው ነገር ነው። ያንን ስታደርግ ዋው ታስብላታል። ካለ ብለዚያ ተቃራኒ ይጠብቃል። ሀሳቤን ከወደዳችሁት ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ